ትፈልገዋለህ? ፈል ቆይና ገንዘብ ነበረ። ዕቅድ ፍላጎት ገንዘብ ነበረ። ሀብተን ነበረ። ተሰጠ እኮ ነበረ። ምን ሆነህ ነው? ፈጣሪ ስል ምንድን ነው አሁን አልታመመችም ከሳምንት በፊት መጣ አውርታኝ ነበር ልደፍርኝ ነ ልደፍረኝ ነው ብዬ እንደዚህ አንተ ስትወጣላ ጠብቃ እንደዚህ እንደዚህ ያረገችኝ ብዬ ለያቸዋለሁ እና ይህን ገንዘብ አምጭ እያለ ሁሉ ያስፈራራኛል። ወይ ገልሻለሁ፣ ወይ ደግሞ ንብረትሽን ወደ አሳልፈሽ መስጠት አለብሽ ምናምን እያለ ያስፈራራኛል። እንግዲህ ተመልካቾቻችን፣ የወይዘሮ ኤልሳቤት በር ላይ ተገኝተናል። ጠበቃው አሁን የሚወጣበት ሰዓት ነው። በብዛት የሚላላቀበት ሰዓት ነው እና እዛ ጋር አካባቢ የሆነ ኢንፎርሜሽኖችን ምናምን ነገር ለመጠያየቅ እንሞክራለን ሄደን ልናናግረው። ኦልሬዲ ሰዓቱ ላይ ተገኝተናል። እስኪ ወደዚያው አካባቢ ካሜራውን በደንብ አቴንሽንን በደንብ ውሰድሽ። ኦኬ፣ ከአንዴ እባክህ ላናግር ነው። ተረጋጋ።

አንድ ተራ ጠበቃ ነኝ። አንድ ተራ ዘበኛ ነኝ። ምንም ላናግርህ የምችለው ነገር የለም። ገፈታ ተራ አመናጫሮ ስር አላገኝም። ዘርፍ መጣ ስታይ ሌባ መስላሉ ገና ስታይ ነገር እየሰራ ነው ያለው ነው። ምስኪን ሰው ነው አሁን በማናገር አስፈላጊ ከሆነ የኃይል እርምጃዎችን የትኛውንም የኃይል እርምጃ ወስዳለሁ። ካለበለዚያ ካለበለዚያ አዳምጠኝ። የተሳሳሰው ጋር ለምን ትፈታተለኛለህ? አንድ ነገር አስፈላጊ ከሆነ ማለት ነው። የፈጸምካቸው በደሎች ወንጀሎች ነው አንተ ነገር የሚገባ

አሁን ደግሞ አወቃታል ማለት ኤልሳ እያልክ ነበር። አሁን ደግሞ እሷ ለካ ነው ማለት ነው እ ማለት አሁን አንተ ጋር እ ያለች ሴት የምታበላ የምታጠጣ ሴት ማለት በእሷ ላይ

ወደዛ መቀመቀም እንድትወዱ ማድረግ እችላለሁ። ነገር ግን እያንዳንዷን ነገር ማለት ነው በፊት ላይ እንድትነግረኝ የምፈልገው ስለዚህ፣ ምንም ሳትደብቅ። ከዚህ በላይ አንተ መጉዳት አልፈልግም። ይሄ ወንጀለኛና ወራጃ ሰውነትህን መንቃት አልፈልግም። ይገባ? ስለዚህ እያንዳንዷን ነገር ትናገራለ ባክቶኝ። አንተ ምንድ ነበር የተፈጠረው ከሄልሳ ጋር? ምንድን ያደረጋት? ለምንድን ነው እነዛ ነገሮች ስታደርግ የነበረው? እሱ ያደረግ ታቃለ? ነገር ብታደረግ ሞት ይገባት ነበር። ለማንኛውም እያንዳንዱ ነገር ስለ ሞቱ አላውቅም። እኔ ምንም አውቀው የለም። እሱ ነው ሪዋ ስለ ተታለል ማንም ገደላት ማንም እሷ ሲያንሳት ነው እኔ የለበትም። ግን በሞቶ ሲያንሳት ነው እንዳልኩ፣ በተለይ ስለተፈጠሩ ስለሆኑ ነገር እጅግ በጣም አዝናል ነው። መሆን ያልነበረበት ነገር ነው ይችላል። ነገር ግን አንተ እሷ የሰራችውን ስ አንተስ እንዴት ትሰራለህ? አንተስ እንዴት የሰው ነብስ ትገላለህ? እኮ ነገርኩህን ያልገደልኳትም ገላታለህ። እያንዳንዱን ነ የፈጸምክባትን ነገር በጠቅላላ ማስረጃ አለኝ፣ መረጃ አለኝ። ጊዜን እያቃጠልክብኝ ካልሆነ ብዙ የምትናዘዛቸው ነገሮች እኔ አልገደልኳትም አልኩ። ሰውዬ ምንድን ነው ግንኙነታችሁ? እንደዛ እንድታደርግ ያስገደደህ ነገር ምንድን ነው? እኔ አልገደልኳትም እንዴ

ጤና የለህም፣ እንደ አንተ ሰውዬ ትንሽ ጸጸት አይሰማህም? እባካ ደብድበ መልካዘን የማይሆን ነገር አድርጋ ፈጸመባታል። ሆነ እኔ አልገደልኳትም አልኩ እህቴን አስገድላብኛለች እያልኩ ነው እንጂ እኔ አልገደልኳትም። እቤቷን ደግሞ የገባሁት በባለቤቷ ወዳጅ ስለሆነ ለስራ ነው የገባሁት። እኔ በቃ ደህና ስለሆንኩ ነው የገባሁት። እንዳስታውሰ ጥር ሀያ ሰባት ቀፈኑ ስምንት ሰዓት ላይ ሐሙስ ቀን ወደ ቤቷ ከገባ በኋላ እየተጨቃጨቅ ያስታውሰን ብዬ አንዳንዱ ነገር። ምን አይነት ደረቅ ሰው ነህ? ምን እኔ ለምን የማልፈልገውን ነገር እንዳደርግ ምንድን ነው? ኧረ እባክህ ወይ ወንድም እባክህ፣ ተመልከተው የሠራኸው። ኧረ እባክህ ነገር አንተ እንዲህ እንድታደርግ የገፋፋ ነገር ምንድን ነው? አብራኝ ስትኖር እንዳለ አድጋኝ ንብረት እንዳለ ውስዳ እና ለንብረት ብቻ ነው። ወዱ ነገር ከሴ ባስ ደግሞ ነገርኩህ እኮ የጤና አስደፍራ እኮ ያው አስገደለቻት። አንዲት ምን መስኪነ ነው ነገር የተፈጠረውን ታሪክ በጠቅላላ ከተውቁቃችሁ ጀምሮ ስለነበረው ነገር እያንዳንዱ ነገር ዘርዝረት እነግረኛለሁ። ምንድን ነው የተፈጠረው? ይጠቅማል ብለህ ነው? ምንድን ነው? ንገረኝ። ይጠቅመኛል፣ ንገረኝ። ምንድን ነው የተፈጠረው ነገር? ሳገኛት እኔ ምንም ያልነበራት ሰው ነበረች። ቤተሰቦቿ ምንም ያልነበራቸው ነበር። እኔ ግን ሰራ ነበር እና ብዙ ያከማችሁትም ንብረት ነበረኝ። ወፍጮ ቤትም ነበረኝ፣ የራሴ መኪናም ነበር፣ ቤትም ከዛ ግብቻት ነበር ይወስድኩት ግን ሰው ላድርጋት ብዬ ባኖርኳት እሷ ቀስ እያለች ንብረቶችን ማሸች ጀመረች። ከመሬት ተነስታ መቼም እንደዚህ ልታደርግ አልችልም። ስለዚህ አንተም የሰራህባት የሆነ አሻጥር የሆነ ደባ ነገር ነበር። ምንድን ነው ከዛ በፊት የሁሉ ነገሮች ከመፈጠራቸው በፊት የተጨቃጨቃችሁበት ወይም ደግሞ ትክክል ያልሆነ ነገር የነበረ ነገር ነበረ? ያው እንግዲህ አንዳንዴ እያመሸሁ ስገባ በስራም ደግሞ እንደዚሁ ሳድር እሷ ለምንድን ነው እኔ እነዚህ ገረዳ አድርገህ ቁጭ አድርገኝ ጥለይ የምታድረው እያለች ሴራ ማሴር ጀመረች። ኦኬ፣ ስለዚህ አንተ ከሌላ ሰዎች ጋር ግንኙነት ነበረ ማለት ነው። እንደዛ ነው የምትለኝ? አንተም አርገዋል። ከተለያዩ ሴቶች ጋር እንደምትገናኝና እንደምትታይ በበፊት ህይወትህ እኔ ከታማኝ ምንጮች ሰምቻለሁ። ይሄንን ነገር ልትክደኝ? እንደው ያው እየካድኩ አይደለም። በእርግጥ ልክ ነህ። ስለዚህ አንተ የሰራቸው ወንጀሎች አንተ ያደረካቸው ነገሮች በጠቅላላ ሲበዛባት እሷ ንብረቷን፣ ገንዘቦችን ከአንተ እየደበቀች ማሸሽ ጀመረች ማለት ነው? አዎ ዳደረገች እንዳለ አንድም ያስቀረችልኝ ነገር የለም። ከዛ አንተ ለዛ በቀልህ፣ ለዛ ለንብረቱ፣ ለተፈጠረብህ ነገር እሷን መተህ ገደልካት። እኔ ንብረቱ አይደለም የበለጠ ያንገበገበኝና እንድገላት ያደረገኝ፣ ምንም አታውቀው እህቴ ምንም የሌለችበትን እሷ እንኳን ከኔ ጋር ስትኖር ስንት የምትንከባከባት የነበረችውን እህቴን ነው ገላና እንደዚህ ስታስደብርብኝ ህይወቷን ባዶ ስታደርገው ነው ተሰምቶኝ፣ እኔም ህይወቴን ባዶ እንዳደረገችው ባዶ ያደረግኩት። በተለይ የተፈጠረው ነገር በጣም አሳዘኝ። መሆን ያነበረበት ነገር ነው ነው በጣም ስለ ሁኔታው ስለተፈጠረው ነገር በጠቅላላ በጣም ልቤ ተሰብሯል፣ አዘኛለሁ ነገር ግን አንተ እሷ የሰራችሁን ስህተት እህትህ የቆሰለችውን የሆነችውን እስከ ሞት የወሰዳት ያደረሳትን ነገር አንተ እንዴት በሌላ ሰው ላይ ትፈጽማለህ? የአንተስ ህሊና ተመልሶ ተረጋግቶ የሚኖር ይመስላል? እኔ ልሙት፣ ስለዚህ መፍትሄ የሰውን ነብስ ማጥፋት ነው? ይህስ እሷ ለሰራችሁ ነገር ፍትህ የሚያስገኝልህ ይመስላል? ፍትህ የሚያስገኝልህ ይመስላል? ማስገኝ በቃ የበለጠ ስቃይ ውስጥ የበለጠ ጸጸት ውስጥ እንደሚወስድህ አታውቅም። ነገር ከነጎዳ የሰራ ነገር ከተጠያቂነት ሳንተንስ የሚያድን ይመስላል። እህትንስ የሚመልስልህ ይመስላል። ለማንኛውም እያንዳንዱ የተናገርካቸው ነገሮች ያደረግካቸው መረጃዎች በጠቅላላ ሰነዶቹ ጀር ይገኛሉ። ተገቢውን ቅጣት የምታገኝም ይሆናል። ወንጀለኛ ነህ። በቀጥታም ሆነ በተዘዋዋሪ እህት ላይ ስለደረሰው ነገር በጣም አዝናለሁ። ነገር ግን ወይዘሮ ኤልሳቤት ላይ የፈጸምከውም ነገር በጣም ከባድ የግድያ ወንጀል ነው። ትክክልም ያልሆነ ነገር ነው የፈጸምከው። ስለዚህ እኔ ከዚህ በላይ እንትን ማለት አልችልምና ና፣ ካሜራውንም አጥፋው። ይሄ ግን እዚሁ ባለበት ይቆይ የህግ አካሎች መጥተው እስኪወስዱ ድረስ። ሰላም የተከበራችሁ የጋዜጠኛው ዩቱብ ቤተሰቦች እንዴት ናችሁ? እኛ አለን በጤና ማለትም። ዛሬ የተገኘ ነው በወይዘሮ ኤልሳ ቤት ነው የተገኘ ነው ነው፣ ከሟች ኤልሳ ቤት ማለት ነው ነው። እህታቸው ትዕግስት አብራ ትገኛለች። ዛሬ እሷ ቤት የተገኘ ነው ምንድን ነው ነው፣ ስለተፈጠሩት ነገሮች አንዳንድ ነገሮችን መረጃ አሰባስበን ነበረ። ያንን መረጃም ያሰባሰብ ነው፣ የምታስታውሱት ከሆነ ለእሷ ለወይዘሮ ትዕግስት ማለትም፣ ለእህታቸው ወይዘሮ ኤልሳ ከመሞታቸው በፊት ከዘበኛው ጋር አንዳንድ የሚያደርጉት ግጭ ወይም ደግሞ ንግግሮች ካለ መረጃ ለመሰብሰብ እንዲረዳን ብለን በማሰብ ካሜራ ሰጠናት፣ እንድትደብቅልን ብለን ነበረ ለእሷ የሰጠናት። እሷም ለወይዘሮ ኤልሳም ሆነ ለጠበቃው ምንም አይነት ፍንጭ ሳትሰጥ ለቤቱ ካሜራ ደብቃልን እንደነበረ የምናስታውሰው ሆኖ፣ ካሜራውንም ደግሞ ሪከርድ ያደረገውን ነገር በሌላ ጊዜ መተን ይዘን ሄደን ለማየት ሞክረናል። የተወሰኑ መረጃዎችን አግኝተናል፣ በጣም ጠቃሚ የሚባሉ መረጃዎችን ዛሬ በእርግጥ የተገኘ ነው ወንጀለኛው ማለትም እዛ ፋይል ላይ ወንጀለኛው እሱ መሆኑን እሱ እንደገደላት የተወሰኑ ነገሮችን የሚያሳዩ ነገሮችን አግኝተናል፣ አይተናል። ምንድነው ነው አሁን አንቺ እርምሽን ታውጫለሽ። ማለትም በቃ የተፈጠሩት የሆኑት ነገሮች በጠቅላላ ጥበቃው ያን ነገር እነዚህ ነገሮች ማድረጋቸውን የሚያሳዩ ነገሮችን አግኝተናል እና ስለተፈጠሩት ነገር በጣም ማዘኔን በጣም መሆን ያልነበረባቸው ነገሮች መሆናቸውንም በዚሁ አጋጣሚ ልነግርሽ እወዳለሁ። ጥበቃውም በነገራችን ላይ ዘበኛውንም እኛ ጋር አግኝተነዋል ይዘነዋል። እና አንዳንድ ቃለ መጠይቆችንም እሱንም በበልጥ በቃል ደግሞ እንዲያምን በተግባር ያንን ነገር ሲፈጽምም በተወሰነ መልኩ ቪዲዮቹ ላይ አይተነዋል። አሁን ደግሞ በቃል ደግሞ ቃለ መጠየቅ ልናደርግለት አስበን በትክክለኛው መንገድ ስንሄድ ሊያስተናግደን አልቻለም በምንፈልገው መልኩ። ስለዚህ በራሳችን መንገድ ልናናገረው ይዘነው መተናል። ማለትም አስፈላጊ ከሆነ ሄደሽ ወደ ህግ አካል ከመውሰዳችን በፊት እንዴት ሆና እንድትገናኙ የምታወሪው የምትጠይቀው የምታወሪው ነገር ካለ፣ ምክንያቱም ወደ ህግ አካል ከሄደ በኋላ በፍጹም እንድትገናኙ ላይፈቅዱልሽ ይችላሉ ብዬሽ አስባለሁ። ስለዚህ ሄደሽ የምታይበትን ነገር እናመቻቻለን መቻቻለን። ግን አንቺ ተረጋግተሽ ማለቴ አሁን ነግተዋል። አዎ እኛ ጋር ያለው እኛ ቁጥጥር ስር ሆኖ ያሉት፣ ግን ወደ ቪዲዮዎችን እሱ ላይ ማስረጃዎችን አግኝተናል ነው። እንዳልኩሽ የሚደበቅሻቸው ነገር ነው። አሳይሻለሁ ማለቴ ያው ነው ሳይኝ ውስጥ ይሻል። የትን በቃ ማለት ገዳዩን በቃ ማየት ይፈልጋሉ? አዎ በእንደዚህ አይነት ሁኔታ ላሳይሽ አልችልም። መጀመሪያ አንቺ እንድትረጋጊ ነገሮችን በደንብ ሄደሽ እዛ ችግር የለውም። እኔን ይረጋጋሉ፣ ችግር እንድታዩ ብቻ ነው ነው ነው። በቃ ከዚህ በኋላ ምንም አይነት ነገር አጓጉል ነገር አንቺ ላይም እንዲፈጥር ስለማልፈልግ እንድትቀርቢውም አልፈልግም። ግን ሄደሽ እንድታዩ ብቻ ነው ነው። እሺ፣ በዚያ መልኩ ፈቅዱ ይቻላል። እሺ፣ በቃ እኔ ስለ እኔ በጣም ችግር የለም። አታስብ፣ ብቻ አሳየን እባክህ። አንቺ ከዚህ በኋላ በደንብ ጠንካራ ሆነሽ ማለትም የእህት ሽምገዳይ ታውቋል። ልጆቿ ግን አሁን በህይወት ስትላሉ ትንሽ ልጆች ናቸው ግን አንቺ በተረጋጋ መንፈስ እነሱንም ለማሳደግ ከዚህ በኋላ ኃላፊነቶች በጠቅላላ እሷ በህይወት ብትኖር ልጆቿን ተንከባክለሽ እንድታሳድግ የላት ነው የምትፈልገው እና በእርግጠኝነት ነው ምንሽ ያንን ነገር ነው እሱ አንተን የምትለው ስለዚህ አንቺ እነዚ ነገሮች ልታደርጊ ቃል ትገቢልኛለሽ እሱ ጋር ከሄድሽ በኋላም ደግሞ ምንም አይነት አጓጉል ነገር ላታሳይ በቃ አይተሹ ብቻ ሄደሽ ሸርበሸን እንድታወጪ ብቻ ነው ሀሳቤን ተረዳሽን እ ሄደው ማለት ነው ማለት ይሄ ነገር ፕሮሚስ ገባላለሁ ግን እዛ ስትሄድ የእናት የቤተሰብ ገዳይ ማለት እህት ብቻ ሳትሆን ለእኔ እናቴን እንደገደላት ሰው ግን ካገኘት በኋላ ራሴን መቋቋም እንጃ። ግን ራሴ ወደይገባኛል በምትሽው መጠን ብቻ አንቺ ራሴ ለማረጋጋት ብቻ ትሞክሪልኛለሽ። እሺ፣ ይገባኛል። ስሜት ሲሆን ረዳሻለሁ። እሺ፣ ራሴን ለመቋቋም ከዛ በፊት የተወሰነ በቀደም እንትን ያሉት ቪዲዮች ያሉ የተወሰነ ነገሮችን ላሳይሽ እና ምን ያረምን ይጨካኝ። በጣም ከባድ እና የሚያሳዝን ነገር ነው። እውነትን ለመናገር ከሆነ ይህንን መመልከትሽ ትክክልም አይደለም ብዬ አስባለሁ። ግን የፈጠሩትን ነገሮች በጠቅላላ ማወቅ የማወቅ መብት አለሽ ብዬም ስላሰብኩ ጭምር ነው ይህንን ማሳየሽ ነው በገዛ ቤቷ ላይ ወይዘሮ ትዕግስት፣ አንድም ሌላ ነገር አለ። ምን መሰለሽ፣ አሁን ለማሳየትም ቪዲዮውን አይመችም። ከእህትሽ ጋር እንደዚህ አይነት ነገሮች ውስጥ የገቡበትን ነገርም አያይዞም አንድ ካሜራ ላይ የተያዘ ነገር አለ። ምንድን ነው እሱም? እሱ እንደዚህ አይነት ነገሮችን እንዲያደርግ የገፋፋው ነገር ምንድን ነው? የተወሰነ ሀብቶችን አብረው ያፈሩት ሳንቲም ነበር እና እነዛ ሀብቶችን ምናምን እሷ ይዛ እንደተሰወረችበት እነዛን ሳንቲሞች ቤት ያሉትን ንብረቶች ይዘው እንዲመጡ የላከቻቸው ሰዎች ደግሞ እህቱን እንደደፈሯት እዛ በተደፈረችበት ወቅት ደግሞ ህይወቷ እንዳለፈ ነው ሲነጋገሩ የሰማሁት ማለት ነው። ሁለቱ ሲጨቃጨቁ ምናምን እዚህ ላይ ባሳይሽ ደስ ይለኝ ነበረ፣ ግን ለመናገርም ለማሳየትም በጣም ስለሚከብድ ምክንያት ነው ማግኘት ፈልጋለሁ። እሱ እንደዚህ አይነት ነገሮችን እንዲፈጽም ያነሳሳው ነገር፣ እህትሽም በተወሰነ መልኩ የሰራችው ስህተት አለና፣ ይህን ጭምስላል ግን ታደርጋለች ብያላምን። ለምን በገዛ ቤት ሆነ ከተኛችበት፣ ለገንዘብ ለገንዘብ ብሎ ነው እህቴን የገደላት እውነቱን ለመናገር ከሆነ እሷ ባለችበት ሁኔታ ላይ አይደለም ያ ነገር የተፈጸመው፣ ግን ዘርፈው እንዲመጡ እራሷ ቤት ላይ ቁልፍ ሰታ የላከቻቸው ሰዎች እህቱን አስገድደው ደፍረው ንብረቱን ዘርፈው እሷን ደግሞ ሕክምና በጊዜው ስላላገኘች ህይወቷ አልፏል ማለት ነው ነው ሲነጋገሩ መረጋጋት ግን መጀመሪያ አለብሽ ግን መረጋጋት መቻል አለብሽ። እንደነገርኩሽ ተረጋግቶሽ ነው ነገሮችን ትምመ ሽቆይና ገንዘብ ነበር ዕቅድ ፍላጎት ገንዘብ ነበረ፣ ሀብት ነበረ፣ ትሰጠ እኮ ነበረ

ለአብትህ ብለህ ትፈልገዋለህ። ለምን ወደ ጋር ትወስደኝም? እንደ ጨካኝ አይደለችም። እህትህን የምትገላት አንተ ምን አለመለህ ጨካኝ የምትለው ይህን ምን ብታደርግ ነው? ለገንዘብ በለገና የገደልከው? ለገንዘብ ለገና የገደልከው? ምንም ማጣቀን ሆ ልጆች አሏት፣ ምንም ህይወት ያልጀመረችው ጤን እኮ ያስገደልች ለምን

እስኪ አብረሃት ሆነ እንደ የውለህ ለአምታ ተመልሼ እመጣለሁ። እያንዳንዱን ነገር አስብበት። እንደዚያ ቀን እምፋታ እንዳይመስልህ። ሁሉንም ነገር ቃል በቃል ተነፍስልኛለህ። አሁን ተመልሼ እመጣለሁ። እንዲ ምን ሆነሽ ነው? እን ከዛ ከውስጥ እኮ ተረጋግተሽ ሳናግሪሽ እኮ መረጋጋው የእህትን ገዳይነት እስከማግኘት ይገባኛል። እረዳሻለሁ ስሜትሽን። ነገር ግን እንደዚህ ይገባኛል። እነዚህ ነገሮች በጠቅላላ ስሜትሽን ሳልጋራሽ ቀርቼ አይደለም። ነው ከባድ ነው። ነው እህትሽ ናት። ነው ነው በእንደዚህ አይነት ሁኔታ መሆን አይነበረባትም። ነገር ግን አንቺም አሁን ልጆቿ የሷ አሉ። አሁን ለራስሽ እንኳን ባይሆን ለልጆቿ ስትል፣ ምንም ለራስ አላስምቃሁን በለ የእህትን ደምነት ነው የምፈልገው፣ ግን ትክ አንቺ ከዚህ በኋላ ማለት ነው፣ ራስሽን ተረጋጊ፣ ራስሽን ሰከን አድርጊ። ግን ማድረግ ያለብሽ ነገር ምንድን ነው ነው? ከዚህ በኋላ ልክ እንደ እሷ እሷ አሁን የምትፈልገው በእርግጠኝነት በህይወት ብትኖር ልጆቿ ላይ ትኩረት ማድረግ ነበረ የምትፈልገው፣ እና አሁንም አንቺ የእሷ ልጆች ተንከባክበሽ ለወገድ ለማድረግ ልክ እንደ እሷ ሆነሽ እንደ እናት ሆነሽ ተንከባክበሽ ማብቃት መቻል አለብሽ። በቃ አሁን ደግሞ እንደዚህ የምታስብ ከሆነና ነገሮችን ወደ መፍትሄ ማትቀይሪ ከሆነ የባሰ ልጆቹን ሁለት ማጣት ነው። እናታቸው ማተው አክስታቸውን አንቺ ማተው ሜዳ ላይ ይሄ ትክክል አይደለም። ስለዚህ በቃ አሁን የተፈጠሩት የሆኑት ነገሮቹ በጠቅላላ ሆኖ አንቺ ራስሽን አረጋግተሽ እሱን ተገቢውን ቅጣት አሁን ገብቼ አነጋግረዋለሁ። እያንዳንዱ ነገር አወጣጠዋለሁ። ቪዲዮችም ማስረጃዎችም ተይዘዋል እንዳሳየውሽ ነው። ስለዚህ አሁን ገብቼ አናግረውን ነው አወጣጠዋለሁ። ያሉትን ነገሮች በጠቅላላ ይናገራታል። የፈጸማቸውን ወንጀሎች በጠቅላላ ለሕግ አካል ተገቢውን ቅጣት ለሚቀጠው አካል ወስደ ላሳልፈን እንሰጠዋለን ማለት ነው። አንቺ ግን ራስሽን አረጋግተሽ ለልጆቹ ለራስሽም ራስሽን እንትን ማለት ነው። ፍርዱ ገና ያገኛታል። ራሴ መሳውነት እስከማደርግ ድረስ ነው ለእህቴ ገና። አንቺ ደግሞ አሁን እውነት ትክክል ከሆነ እውነት እህትሽን የምትወጃት ከሆነ እነዚህ በቀላሉ አለቀ እኮ። ይኸውልሽ እውነት እህትሽን የምትወጃት ከሆነ የእህትሽ ሀቅ ተደብቆ እንዳይቀር እህትሽን ወስደን እያንዳንዷን ነገር ነው ማለት ነው። እያንዳንዷን ነገር የእህትሽን ሀቅ የምናጋልጥ ይሆናል ማለት ነው። በዚህ ነገር ላይ ደግሞ አንቺ ልትተባበርኝ ይገባል እኮ። ይኸውልሽ የምታደርጊውን ነገር እነግርሻለሁ። ያንን ነገር ካደረግሽ የእህትሽም ደም የህይወትሽም ህይወት ጠፍቶ አይጠፋምና እሱን ተገቢውን ቅጣት እንዲያገኝ እናደርገዋለን። አንቺ ግን ተረጋግተሽ ልጆቹን ትጠብቂያለሽ ማለት ነው። እሺ፣ ልጆቹን ለወግ ለማድረግ በቃ እሷ የምትፈልገው የነበረውን ነገር ታደርጊላታለሽ። ይገባኛል፣ ይገባኛል። ካሜራውም በቃ ከዚህ በላይ በቂ ነው ማለትም፣ እሷንም ማረጋግቶ እንትን ማለት ሳይኖርብን አይቀርም። ና የሚቀጥለው ጊዜ ላይ እንገናኛለን። በቃ አጥፈው ይበቃል፣ በቂ ነው። አይዞሽ፣ አይዞሽ።